አመሰግናለሁኝ እንግዲህ የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤውን አካሂዷል። በተለይም ደግሞ በ2018 ዓመተ ምህረት የመጀመሪያው ሩብ ዓመት ያከናወናቸውን ስራዎች በተመለከተ ከምክር ቤት አባላት የተለያዩ ጥያቄዎች ተነስተው በሚመለከታቸው የአስፈጻሚ አካላት እንዲሁም ደግሞ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ምላሽና ማብራሪያ ተሰጥቶባቸዋል። እንግዲህ አንደኛው አስተዳደሩ በቤት ልማት የሚያከናውናቸው መደበኛ እቅድና ተግባራት እንዳሉ ሆነው በተለይ ደግሞ በክረምቱ የበጎ ፍቃድ መርሃ ግብር በርካታ ዜጎችን ተጠቃሚ ማድረግ ተችሏል የሚል ነው። እንግዲህ አጠቃላይ ወደ 2300 ቤቶችን ለመገንባት ነበረ እቅድ ተይዞ የነበረው። ከነዚህም እንግዲህ ይህንን እቅድ በመያዝ ወደ ስራ የገባው አስተዳደሩ ከ3100 በላይ ግንባታዎች እንዲጀመሩ አድርጓል። ከዛ በኋላ እንግዲህ አጠቃላይ እስካሁን ባለው ሂደት ከ2500 በላይ ለአቅመ ደካማ ወገኖች እንዲሁም ደግሞ ለሀገር ባለውለታዎች ቤት ማስተላለፍ የተቻለበት እንደነበረ የተነሳው ሌላኛው ጉዳያችን የኑሮ ውድነት ነው። እንግዲህ በተለይ የከተማችን ነዋሪን በከፍተኛ ሁኔታ እየፈተነ ያለ የኑሮ ውድነትን መከላከል ጉዳይ ነው። በዚህም መሰረት እንግዲህ ወደ 14 ቢሊዮን ብር ድጎማ አድርጓል ማለት ነው። እነዚህም ምናልባትም ከታች ለመጥቀስ እንደተሞከረው ለጤና መድህን የቅዳሜና እሁድ ገበያዎች እዛ ባለፈ ደግሞ ለዳቦ አቅርቦትም እንደዚሁ አጠቃላይ እነዚህን ጨምሮ በድምሩ ወደ 14 ቢሊዮን ብር አስተዳደሩ ድጎማ እንዳደረገም ተገልጿል ማለት ነው። ሌላው ጉዳያችን አገልግሎት ማዘመን ላይ ነው። እንግዲህ አዲስ አበባ ከተማችን አጠቃላይ በከተማ አስተዳደሩ ወደ 1000 የሚያክሉ አገልግሎቶች በዲጂታል ወይም ደግሞ በዘመናዊ አገልግሎት መሰጠት ይኖርባቸዋል። በተለይ አሁን በፌዴራል ደረጃ ወደ ሚያዝያ ወር አካባቢ የተጀመረው መሶብ አንድ ማዕከል አገልግሎት አለ። አዲስ አበባ ደግሞ የጀመረችው የአዲስ መሶብ ማዕከል አለ። እንግዲህ በዚህ በአዲስ አበባ ከተማ ብቻ አጠቃላይ በማዕከል ደረጃ 106 አይነት አገልግሎቶች ይሰጣሉ ተብሎ እቅድ ተይዞ ወደ ስራ ተገብቷል። በቅርቡም እንግዲህ በቦሌ ቅርንጫፍ 96 አይነት አገልግሎት የሚሰጡ የሚሰጠውን የአዲስ መሶብ የቦሌ ቅርንጫፍን ለአገልግሎት ክፍት ማድረጋቸው ይታወቃል። እንግዲህ አጠቃላይ ወደ 213 አገልግሎቶችም በዚሁ በአዲስ መሶብ ወይም ደግሞ ዲጂታል የሆነ ስርዓት አገልግሎትን ያገ ያገኛል የከተማው ነዋሪ ተብሎ የሚጠበቀው። ወደ ሌላው ጉዳያችን እንለፍ። የስራ እድልን እንመልከት። በተለይ የስራ እድል ፈጠራ ላይ በሩብ አመቱ 96210 ዜጎችን ተጠቃሚ ማድረግ ተችሏል። ከዚህ ውስጥ ደግሞ 56 በመቶ ሴቶች ናቸው። ትራንስፖርትን እናንሳ። እንግዲህ ትራንስፖርት ከተማችን ላይ እጅግ በጣም የበርካታ በየጊዜው እያደገ የበርካቶች ፍላጎት እየሆነ መጥቷል። ትራንስፖርት ፍሰቱን ስኬታማ ወይም ደግሞ የተሻለ እንዲሆን በማድረግ ሂደት ውስጥ አንደኛው የተሽከርካሪ ማቆሚያና የተርሚናል ግንባታ ነው። አጠቃላይ በከተማችን ባለፉት ጊዜያት ወደ 150 የተሽከርካሪ ማቆሚያና ተርሚናሎች ተገንብተዋል። እንደው ለአብነት እንኳን ብናነሳ አንዱ ተርሚናል እስከ 31 ሺህ ተሽከርካሪዎችን ማስተናገድ የሚችል አቅም ያላቸው ጭምር ናቸው። አጠቃላይ እንግዲህ በዛሬው የምክር ቤት ውሎ ላይ የተነሱ አበይት ጉዳዮች ይህን ይመስላሉ። አመሰግናለሁ።